ልደታ ለማርያም እመቤታችን ቅድስት ድንግል ማርያም ለሰው ወገን ሁሉ የድህነት ምክንያት ናት። ፍጥረት ሁሉ እርሷን ያመሰግኗታል። የፍጥረት ሁሉ መዳን በእርሷ እጅ ነበርና አዳም አባታችን በተሰደደ ጊዜ መጽናኛው እርሷ ነበረች። አዳም አባታችን ሲሰደድ አምላካችን በገባለት ቃል ኪዳን መሰረት ዘመኑ ሲቃረብ ከእርሷ ሊወለድ እሷ ተወለደች። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ግንቦት አንድ ቀን እመቤታችን ቅድስት ድንግል ማርያም ተወለደች። የእመቤታችን መወለድ አስቀድሞ በነቢያት ተነገረ፣ በብዙ ህብረ አምሳል የተገለጠ ነው። በነገረ ማርያም እንደምንረዳው እመቤታችን ከመወለዷ አስቀድሞ ቅድመ አያቶቿ፣ አያቶቿና ወላጆቿ ምልክት አይተዋል። የእመቤታችን የትውልድ ስፍራ ሊባኖስ የተባለ ተራራማ ሀገር ነው። ሊባኖስ ከገሊላ በስተሰሜንና ከኑፏቄ በስተ ምስራቅ ይገኛል። ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ የሚለው ቃለ ትንቢት ሚስጥርም የሚቤታችን መካነ ልደት የሊባኖስ ተራራ መሆንን ያጠይቃል። መሀልዬ ምዕራፍ አራት ቁጥር ሰባት ቅዱስ ዮሐንስ መጥምቅ የጌታ መንገድ ጠራጊ የአዋጅ ነጋሪና ታማኝ ምስክር በመሆኑ በተወለደ ጊዜ በመልአኩ ቅዱስ ገብርኤል በመወለዱ ብዙዎች ደስ ይላቸዋል ብሏል። ሉቃስ ምዕራፍ 1 ቁጥር 14። የቅዱስ ዮሐንስ መወለድ ለብዙዎቹ ደስታና የምሥራች አብሳሪ ከሆነ ድኅነተ ሥጋ ወነፍስ የሚሰጠውን ኢየሱስ ክርስቶስን የወለደች የድንግል ማርያም ልደት ምንኛ ያስደስት! የቀርጤሱ ቅዱስ እንድርያስ ስለሚበታችን ልደት እንዲህ ብሏል። ይህ ባህል በአዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጥረቱ የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብሏል። እመቤታችን ለፀሐዩ መምጣት የተዘረጋች ሰማይ፣ በቅድመ አያቶቿ በእነ ቴክታና ጴጥርቃ ህልም እንደታየችው በሌሊት የምታበራ ጨረቃ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጅ ሁሉ ደስታ ነው። ነቢያት በብዙ ኅብረ አምሳል የተናገሩላት መሠረቶቿ የተቀደሱ ተራራዎች ናቸው። ከይሴ ስር በትር ትወጣለች፣ አበባዋም ከግንዱ ይወጣል። ሙሽራዬ ሆይ፣ ከሊባኖስ ነይ ብለው ተናገሩላት። ልደቷ የትንቢታቸው ፍጻሜ ነውና ደስታቸው ታላቅ ነው። መዝሙር ምዕራፍ 86 ቁጥር 1፣ ኢሳይያስ ምዕራፍ 11 ቁጥር 1 በእግዚአብሔር የሚያምኑ ጴጥርቃና ቴክታ የሚባሉ ባለ ሀብት የከበሩና ደጋግ ባልና ሚስቶች በኢየሩሳሌም ይኖር ነበር። እነዚህ ደጋግ ሰዎች ሀብት ይኖራቸው እንጂ ሀብታቸውን የሚወርስ ልጅ አልነበራቸውም፣ ምካን ነበሩ። ከእለታት በአንደኛው ቀን ጴጥርቃ ወደ ቤተ መዛግብቱ ገብቶ ሀብቱን ሰፍሮና ቆጥሮ ቴክታን እህቴ ሆይ፣ ይህ የሰበሰብነው ገንዘባችንን ምን እናደርገዋለን? የሀብታችንን ብዛት ስፍር ቁጥር የለውም። አንቺ ምካንሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም፣ አላት። እርሷም ወንድሜ ሆይ፣ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተ ያለ ልጅ ትቀራለህን? ከሌላ ሴት ወለድ፣ አለችው። ጴጥ ርቃም እንዲህ ያለ ነገር እንኳንስ ላደርገው በልቦናዬ እንዳላስበው አምላከ እስራኤል ያውቅብኛል፣ አላት። እሷም እንግዲህ አምላክ እስራኤል የሚያደርገውን ያውቃል። ትናንትና ማታ በህልሜ ነጭ ንዕስ ጥጃ ከማሐፀኔ ስትወጣ፣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ፣ እንዲህ እስከ ሰባት ትውልድ ሲዋለድ ሰባተኛይቱ ጨረቃን ስትወልድ፣ ጨረቃም ፀሐይን ስትወልድ አየሁ አለችው። እነርሱም በጠዋት ከህልም ፈች ዘንድ ሂዶ ቴክታ የነገረችውን ህልም ለፈቹ ነገረው። ያም ህልም ፈቺ እግዚአብሔር በምሕረቱ አይቷችኋል። ሰባት አንስት ጥጃ መውለዳችሁ ሰባት ሴት ልጆች እና የልጅ ልጆች ትወልዳላችሁ። ሰባተኛ የቱም ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐዩ ነገር ግን አልታወቀኝም አለው። ኤጥርቃም ህልምን ፈችው የነገረውን ሁሉ በቴክታ ነገራት። እርሷም አምላክ እስራኤል የሚያደርገውን ማን ያውቃል? ብላዝም አለች። በዚያን ወራት ቴክታ ጸነሰች፣ በዘጠኝ ወሯ ሴት ልጅ ወለደች። ስሟንም የኤሜን ብለው አወጡላት። ኤሜን አድጋ ላካለ መጠን ስትደርስ አጋብተዋት፣ ሴት ልጅ ወለደች። በስምንተኛ ቀኗ ደርዲ ብለው ስም አወጡላት። ደርዲ ማለት ከአባቶች ወገን የተወለደች ማለት ነው። ደርዲም አድጋ ሴት ልጅ ወለደችና ቱና አለቻት። ቱና ማለት ራእይ አይተን ነገር አግኝተን የወለድናት ማለት ነው። ቱናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካር ማለት ከዘመዶቻችን የተወለደች ማለት ነው። ሲካርም እንዲሁ አድጋ ለአካለ መጠን ስትደርስ ባላጋባት፣ ሴት ልጅም ወለደች። በስምንተኛ ቀን ስሟን ሲትና ብለው አወጡላት። ሲትና ማለት ሞያዋ ያማረ መግባሯ የሰመረ በጎ ቆንጆ ማለት ነው። ሲትናም እንዲሁ ሴት ልጅ ወልዳ ሄርሚላ አለቻት። ሄርሚላ ማለት ከክብሮቹ ከባለጸጋ ወገን የተወለደች ማለት ነው። ሄርሚላም እንዲሁ አድጋ ለአካል መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በስምንተኛ ቀኗም ሀና ብለው ስማወጡላት ሀና ማለት በሃይማኖቷ በምግባሯ የጸናች በንጽህና በቅድስና የተሸለመች ክብርት፣ ወልዕልት ደግ ፍጥረት ማለት ነው። ከጴጥርቃና ከቴክታ የተወለዱ ስልሳ ሰባት ወንድ ልጆች አሉ። እመቤታችን የድንግል ማርያም ትውልድ ለመቁጠር ትንቢት አልተነገርላቸውም ፣ ሱባኤ አልተቆጠረላቸውምና አልተጻፈም። ሐና አደገች ለአካለ መጠን ስትደርስ ከቤተ መንግስት ወገን ከዳዊት ወገን ከሆነው ከቅዱስ እያቄም ጋር አጋቧት። ቅዱሳን እያቄምና ሐና ሲኖሩ ልጅ አጡ። ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይማለዱ ነበር። አንድ ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ ዋሉ። ሀዘናቸው እንዴት ነውስ? ቢሉ አያቄም አቤቱ፣ የአባቶቼ የእስራኤል አምላክ፣ እኔን ባርያህን ስማኝ፣ ጸሎትን ተቀበል፣ ለአይኔ ማረፊያ ለልቤ ተስፋ የሚሆነኝ የተባረከ ልጅ ስጠኝ ብሎ ሲለምን ዋለ። ሐናም በበኩሏ አቤቱ ጌታዬ፣ የአባቶቼ የእስራኤል አምላክ ባርያህ እለምንሃለሁ፣ ለአይኔ ማረፊያ ለልቤ ተስፋ የምትሆነኝን የተባረከች ልጅ የማህፀኔን ፍሬ ስጠኝ ብላ ስትለምን ዋለች። እንዲህ ብለው ሲያዝኑ ሲጸልዩ ዋሉ። በዚህ ወቅት እርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታዬ፣ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለኔ ልጅ ነሳሀኝ ብላ አምረራ ለቀሰች። ወዲያው ከሊቀ ካህናቱ ከዘካርያት ዘንድ ሂደው አቤቱ ጌታዬ ሆይ ወንድ ልጅ ብንወልድ ተምሮ ለቤተ ክርስቲያን አገልግሎ እንድኖር እንሰጣለን፣ ሴት ልጅን ብንወልድ ውሃ ቀድታ ሞሰብ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ተሳሉ። ሊቀ ካህኑ ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ ስለታችሁን ይቀበልላችሁ ጻሕቀ ልቦናችሁን ይፈጽምላችሁ ብሎ ጸሎታቸውን አሳረገላቸው። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ኢያቄም እና ሐና በዕለቱ ራእይ አይተው ነገር አግኝተው አደሩ። ራእዩም ኢያቄም ሰባት ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥ አየ። ለሐና ነገራት። ሐናም እኔም አየሁ አለችው። ምን አየሽ ቢላት፣ ነጭ እርግብ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀን ስትተኛ አየሁ አለችው። እርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቷ፣ ንጽህናዋ፣ ቅድስናዋ ድንግልናዋ ነው። ነጭ እርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮ የገብታ በማሐፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስ ድንግል ማርያም ጌታችንን መጸነሷ ነው። ይህንኑም ረአይ ያዩት ሐምሌ ሰላሳ ነው። እንዲህ ያለ ረአይ ካየን ነገር ካገኘን ብለው እለቱን በሩካቤ ሥጋ አልተገናኙም። ፍቃደ እግዚአብሔር ቢሆን ብለው አዳምና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛስ ይልክልና የለምን ብለው እለቱን አልጋ ምንጣፍ ለይተው እስከ ሰባት ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን መልአኩ ከሰው የላቀች ከመላእክት የከበረች ዓለሙ ሁሉ ተሰብስቦ ቢመዘን አንድ የራሷን ጸጉር የማያህል ደግ ፍጥረት ትወላላችሁ አላቸው። በፍቃድ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም እውድ ዕለት ተጸነሰች። እመቤታችን በተጸነሰች ዕለት አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጠውሊቅ ልጅ ከኤዶቅ ከአጎቱ ቤት ሂዶ ሞተ። እነርሱም እንቀብራለን ብለው ባልጋ ይዘው ሲሄዱ ከመንገድ አሳረፉት። ያህናም ያጎሷ ልጅ ነበር እና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲያለቅሱ ቆይተዋል። እርሷም አብራ ስታለቅስ ጥላዋ ቢያርፍበት መግነዝ ፍቱልኝ ሳይል የሞተው ልጅ ብድግ ብሎ ተነሳ። ሕዝቡ ሁሉ ተገረሙ፣ ተደሰቱ። አይሁድ አብረው ነበሩና ሳሚናት ምን አየህ ምን ትላለህ? ቢሉት ከሐና ማሕፀን የምትወለደው ሕፃን ሰማይና ምድርን እምቅ አየርን የፈጠረ አምላክ ትወልዳለች እያሉ መላእክት ሁሉ ሲያመሰግኑ አሰማው። እኔንም ያስነሳችኝ ያዳነችኝ እርሷ ናት አላቸው። ያን ጊዜ አይሁድ እነ ዳዊት፣ እነ ሰለሞን አባቶቻችንን አርባ ዓመት እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙ ካህና የሚወለደው እንዲሁ ሊገዛን ነውን? ብለው ሳይወለድ እንግደለው ብለው ሊገድሉ ያስቡ ነበር። መልአኩም አይሁድ እንዳያገኟቸው ወደ ሊባኖስ እንዲሰደዱ ነገራቸው። እመቤታችን ቅድስት ድንግል ማርያምም በሊባኖስ ግንቦት አንድ ተወለደች። እመቤታችን በተወለደችበት ዕለት ደስታ ተደረገ፣ ቤታቸው በብርሃን ተሞላ። በስምንተኛው ቀን ማርያም ብለው ስም አወጡላት። በዚህም መሰረት የእመቤታችንን ልደት በዓል ግንቦት ልደታ በታላቅ ክብር ከሚያከብሩ አብያተ ክርስቲያናት መካከል ዋነኛዋ የኢትዮጵያ ኦርቶዶክስ ተዋሕዶ ናት። የግንቦት ልደታ በዓል አከባበር በቤተ ክርስቲያናችን ትውፊት መሰረት ኢያቄምና ሐና ከአይሁድ ለማምለጥ ተሰደው ምግባቸው ንፍሮና ጥራጥሬ ስለነበር ይህንን ትውፊት መሰረት በማድረግ በቤተ ክርስቲያን በማሕሌት በቅዳሴና ታቦታትን በማክበር ከመኖሪያ ቤት ውጭ ቂጣ ተጋግሮ ንፍሮ ተቀቅሎ እየተበላ ይከበራል። የእመቤታችን የቅድስት ድንግል ማርያም አማላጅነቷና የእናትነት ፍቅሯ አይለየን። አሜን። ውድ የስርቲ ቤተሰቦች ላክና ሽርክ ማድረግ አትርሱ። ሳብስክራይብ በማድረግ ቤተሰቡ ሁኑ። በቀጣይ ቪዲዮ ለመገናኘት እግዚአብሔር ይፍቀድ። ወስብሐት ለእግዚአብሔር። ይቆየን።